ነው። ደነገጥክ? የኔ ፍቅር ሚስትህ እኮ ነኝ እንዴ። ቆይ እንጂ አንቺ ክፍሌ ውስጥ ምን ትሰሪያለሽ? ያንተን አላውቅ፣ እኔ ግን በጣም የናፈከኝ። አሁን ኑሐሚን ሳሰማ፣ ከዚህ ቤት ቀጥ ብለሽ ውጪ! ቀጥ ብለሽ ውጪ ብዬሻለሁ! እንዴ ባሪ አይደለ እንዴ ብትሰማ፣ ምን ችግር አለ? ልቅ ና እባክህ፣ በሩን ዝጋውና። አዚኜ ቤቴ ባስገባሽ መኝታ ቤቴ ማማረሽ? ቆይ አንቺ ግን ምን አይነት ይሉንታ ቢስ ነሽ? አሁን እየዋራህ ትቆያለህ ነው ወይስ ልብስህን ታወልቃለህ? ተው እንጂ ሚስትህ እኮ ነኝ። ገነት ስርዓትሽን ይዘሽ ከዚህ ቤት ውጭ እያልኩሽ ነው እንዴ። ታሴ ተው እንጂ እኔ እኮ ከልብህ ይቅር ብለኸኛል ብዬ ነበር የተደሰትኩት። ይቅርታ አደረኩልሽ ማለት እንደ ድሮ ባልና ሚስት ሆነን እንቀጥላለን እኮ ማለት አይደለም። እባክህ ቢያንስ ጥሩ ሚስት ልሆንልህ፣ ከሚስት የሚገኘውን ደስታ ልሰጥህ ዝግጁ ነኝ። ከላይ ያልተሰጠሽን ኬት ታመጪዋለሽ? መልካም ሚስት እኮ ከእግዚአብሔር ዘንድ የምትሰጥ ነች። እባክህ ታሴ ቢያንስ ጥሩ ሚስት ልሆንልህ፣ ከሚስት የሚገኘውን ደስታ ልሰጥህ እፈልጋለሁ። ትሰሚያለሽ? ጥሩ ባልን በቢጃማ ማማለል ከሆነ በጣም ተሳስተሻል። ስለዚህ አሁንም ቂም ይዘህብኛል ማለት ነው? ያ ሁሉ በደልና ግፍ ሰርተሽብኝ ቂም ባልዝብሽ ነበር የሚገርመኝ። ትዝ ይልሻል ክፍል ስጥ እየመጣሽ ሽንቴን እንኳን መቆጣጠር በማልችልበት ሰዓት ላይ እንዴት ተጸይፈሽ እንደነበረ እስቲ አስታውሽ። እኔ ቆጠርች አልነበረ አንቺ ብትረሹ እኔ በፍጹም አልረሳውም። ሁልጊዜ እዚህ ልቤ ላይ ይሰማኛል። ግን እኮ ያ ጊዜ ያልፏል። እኔ ያረኩትን ሁሉ ነገር ረስቸዋለሁ። ወጊ ስለሆንሽ ነዋ በቀላሉ ይረሳሹ። የወጋ ሊረሳ ይችላል የተወጋ ግን በፍጹም ሊረሳ አይችልም። አሁን ከዚህ ክፍል ውጪ ነኝ። እሺ፣ ለማንኛውም ከናፈቁ እዚህ አጠገብ ያለው ክፍል እንዳለው እንዳትረሳ። ገኒ ብለህ ብጠራኝ ቶሎ ብዬ እመጣለሁ። ውጭ። አንቺ ምን አይነቷ አይነ አውጣነች? ብናታችሁ ወይ ጉድ! ሰው እንደዚህ እንዴት ነው ድርቅ ያለው? በጣም አሳፋሪ ነገር ነው። ወይን የተሰማ እማዬ ለምንድነው የምታፈጭ? አንተ ልጅ እማያት ብለ ምን ስንት ጊዜ ነው የምነግረው? ቆይ አንተ ከዚህ ከቤት እንድትሄድ ምን ያህል ገንዘብ ነው የምሰጥህ? የኔን ከዚህ ቤት መውጣት አጥብቀሽ ትፈልጊያለሽ ማለት ነው? በጣም አንተ ከምታስበው በላይ። ምክንያቱም አንተ እዚህ ቤት ቆየህ ማለት በእያንዳንዷ ቀን ላይ ትዳሬ ላይ የምታመጣብኝ አደጋ የከፋ ነው። ወይል እንደዛ ከሆነ ካሉሽ ድርጅቶች ውስጥ አንዱን መሰጪኝ፣ ያደልሻል

መታል እንዴ? እየጠበቅን ነበር እኮ። ምነው ብቻችሁን? ናሁም ከእንጥፉ አልተነሳም? አዎ፣ ናሁሜ በጠዋት ነው የወጣው። ቁልስም እንብላ እኮ አብረን ስለው እምቢ ብሎኝ ነው የወጣው። ወደ ድርጅቱ ሄዶ ሊሆን ይችላል። ናሁም እንኳን አሁን ስራው ላይ እየበረታልኝ ነው። አዎ፣ ናሁም አሁን በጣም እየበረታልኝ ነው። እንዴት ነው ህይወት፣ እንዴት ይዞሀል? ከውልደት የጀመረው ህይወት ፊቷን እንዳዞረችብኝ ነው ጋሽ ሊቁ። ይገባኛል። ታዲያ እዚህ መቆየት ካልቀረ ለምን አንድ ስራ ትሰራ? ኧረ ላይ እዚህ እኮ ብዙ አይቆይም፣ በቅርቡ ከሄዳአል። ዳግም እኔ ግን የጋሽ ፍቃድ ሆኖ ብቆይ ደስ ይለኛል። በእኔ በኩል እንኳን ምንም ያህል ብትቆይ ችግር የለም። ያው የጓደኛ ልጅ ማለት የራስ ልጅ ማለት አይደል? አንተም ልክ እንደ አባቴ በጣም ደግሰው አባቴም እንደንተ በጣም ደግሰው ነበር። ነበር ስትል ስለ እናትህ ሞት እንጂ ስለ አባት እኮ የሰማሁት ነገር የለም። ለመሆኑ የት ነው ያለው? እስር ቤት ነው። ምን አለ አሁን ወሬውን ተታችሁ ለይኩን አንተስ፣ ቁርስ በልተብት አረፈደብህም እንዴ? አባቴ እኔን ልክ እንደ እናት እንደ አባትም ሆኖ ለማኖር ነበር፣ 24 ሰዓት ሲሰራ ነበር። ዳግም በቃ አልኩህ እኮ እሱንም በወሬ አትያዘው። ሰዓት እየረፈደበት ደብት ነው። ታዩ፣ ታዩ፣ ቀስቤ ነው ዛሬ ስራ የምገባው። ቀጥል እስኪ ልጄ። አባቴ ለሊት ጥበቃ በሚሰራበት ድርጅት ውስጥ የሆነ እቃ ጠፋና ባልሰራ ወንጀል እስር ቤት ገብቷል። ኦ በጣም ያሳዝናል። ሁሌም ቢሆን እንድማርለት ትልቅ ደረጃ እንድደርስለት ብሎ ነበር፣ ሀያ አራት ሰዓት ሲሰራ ነበር። ይገርማል። ጋሽ ሊኩን የሀብታም ልጅ እንደኔ ተቀማጥሎ ላይ ያደግ እንኳን አይመስልኝም። ለራሱ የተጣፈ ልብስ እየለበሰ ለእኔ ግን ውድ እና በጣም የሚያማምሩ ልብሶች ነበር የሚገዛ በጣም ነው ማዝነው። ዳግም አባት ከታሰረ ቆየ እንዴ? ከታሰረ ወደ ስድስት ወር ገደማ ይባላል። የድርጅቱ ሰራተኞች ናቸው እራሳቸውን ነፃ ለማውጣት ሲሉ እሱን ያጋፈጡት። አባቴ እንደዚህ አያደርግም። አባቴ ምንም ደሃ ቢሆን ፈጣሪ የሚፈራ ሰው በፍጹም እንደዚህ አያደርግም። እባክህ ተረጋጋ። ይሄ ነገር የሚረብሽ ከሆነ እባክህ ይሄን እንደረስ እንዝጋው። ይቅርታ ላይኩን። ድሮም እኮ ባታወራ ጥሩ ነበር እያልኩ ነበር። በጣም አንጀት የሚበላልሽ ነው። በተቻለና ቀን እባክሽ እናገዘው ዝናሽ። ላይኩን፣ አንተም በጊዜ ወደ ስራ እንድትሄድ ቁርስ ላቀራርብልህ። ዝኑ ምን እዚህ የምትሆነው አባዬ፣ ማታ ለወራን ብዬ ነው ዘነርኩት። ስለምን ሆኖ? ማታ ምን ተፈጥሮ ነበር? ማታ ገነት ከክፍል ስትወጣ ይቻታለሁ። አዎ ወጣለች። ብቻ ሌላ ነገር አስበሻ አይደለም። አረ በዚህ ፍጥነት መሆኑ ገረመኝ እንጂ ምንስ ቢሆን ሚስት አደረግነች እንዴ? ምናልባት የራስሽን ጥፋት በዚህ መሸፈን ፈልገሽ ካልሆነ። እኔ ከገነት ጋር ምንም ነገር አላለም። እና በዛ ሌሊት እንደዛ ለብሳ ክፍል ምን ትሰራለች አባዬ? ክፍሌ አልጋዬ ላይ ቁጭ ብላ የጠበቀች እሷ ነች። ስታስቢ እኔ በዚህ ሰዓት እንደዚህ ነገር ማሰብ ይመስልሻል? እሺ በቃ ትበሳጭ። እኔ እኮ በዚህ መንገድ አጥምዳ ተንኮልኛ ላይ እንዳሰራ አስቤ ነው። አባዬ ይልቅ የኔን ተየውና ያን ዱርዬ ከዚህ በኋላ እንድታገኘው አልፈልግም። እሱን እኮ ጨረስን አባዬ ሊቀቦብላል። ኤዱዬ፣ ምነው እማዬ፣ ምን ሆነሽ ነው? ኧረ ምንም አልሆንኩም። ላገኝሽ እፈልጋለሁ እኮ ንገሪኛ፣ የሆንሽ ነገር አለ። ባሌማ ስንት ዘመን ሙሉ አብረን እንዳልተኛን፣ አሁንማ ላይኑ ተጸየፈኝ። ምን ከቤቱ ጭያለሽ? ያው ማለት ነው፣ ውጭ ሲያለኝ ከመኝታ ቤቱ ነው። አይ እማዬ፣ የዋዛ አይደለሽም እኮ አንቺ። እራስሽ ምን አስበሽ ነው? ለማንኛውም ይሄንን ጉድ በአካል በደንብ ትነግሪኛለሽ። እዛው ሰፈር ያለው ካፌ እመጣለሁ፣ እሺ? እሽ ልጄ ኤርሚያስ፣ ከዚህ በኋላ አምራን ብዙም አታዋጣ። ስለዚህ አዲስ እርግብ ያስፈልግሃል ማለት ነው። ገና ነገር እንኳን ሲፈጠር በራ የምትመጣ እርግብ ያጫት እና እርግቦ ሰላም ትን ምንድነው? ምን እያደረክ ነው? ባለፈው እኮ ተናገርኩሽ ነገር በጣም ተጻጸች፣ እስካሁን እንቅልፍ አልተኛውም። ተው እንጂ፣ ይቺ ደግሞ የትኛው የጠበሳ ስታይል ናት? እባክህ፣ በባለፈው እኮ እኔ ስለምን አንተ ነህ። ኑሐሚን ሙጭጭ ያልከው አንቺ ልክ ነበርሽ። የምትመጥነኝ እንቁ አቅራቢ እያለች ማየት ነበረብኝ። እና አሁን ምን አዲስ ነገር ተፈጥሮ ነው? ማለቴ መዳባ አስጠላች? ሲመስለኝ። እስካሁን ድረስ ሹፌር አልተቀጠረልሽም፣ እና ተረ ለምን አልሽኝሽ አልገባኝም። ቆይ ምን ለማድረግ እየሞከርክ ነው? ምናልባትም እንደ አዲስ ለመጀመር። በነገራችን ላይ እንዳንቺ አይነቷን ቆንጅዬ ልጅ አለ ማፍቀር አለ መታደል አይመስልሽ? ፉጋራውን ትንሽ ቀነስ ስታደርገው፣ ደግሞ ላስታውሰው እሰራልሻለሁ ብለህ ነበር የተለያየ ነው አይደል? እየሄድን ደሞ ማውራት እንችላለን። በቀላሉ አላውምኝ እዚህ መኪናው ስም ገባ ይመስላል። ቆንጅዬ፣ ቦታው ወስጄ ምሳ ልጋብዝሽ። ያው ይቅርታ ባይመጣንም ብየ መብላት ካልፈለጉስ? እኔ ደግሞ መብላት አምሮኛለሁ። መሳም መሳሳም አምሮኛለሁ። ምን ነገች እኔ እኮ እየቀለድኩኝ ነው ምነው ተስሚ ያላቅም ለማለት ያህል ነው ለማንኛውም ግቢ መሸኘት ብቻ ሌላ ምንም ነገር የለም እሱንስ ማናየበት ግቢ ብቻ ምግብ ነበር። እግዚአብሔር ይስጥልኝ ይልቀው። እሱ እንደውና ከተሰማ ጋር ግን እንዲሁ እየተፈጠረው። እስኪ ግልጹ ንገሪው እባክሽን። ባሌ እኮ የማደረገኝ ጠናት። ኩም ይበልና ወይ ማዬ። እስኪ ኩም ዱም ማለቱ እንተይና ግልጹ ነገር። ትናንትና ማታ በስስ ቢጃማ ሆንኩልሽና ተሰማ ክፍል ገባ። ከዛም አልጋ ውስጥ ገብቼ ጠበቅኩት። ከስንት ጥበቃ በኋላ ይመጣል እያልኩ ስጠብቀው ቆይቼ መጣ ከዛ በኋላ የወንድነት ስሜቱ ይፈታተነውና እና ከወንቸር ላይ ብድግ ብሎ እቅፍ ያደርገኛል ስል፣ ስትይ ምን እሱ ልክ ነብር እንዳየሰው ደንግጦ ቀረልሻ። ከዛም ልክ ልክ ነግሮ ከመኝታ ቤቱ አስወጣኝ እልሻለሁ። እማዬ፣ ጉደኛ እኮ ነሽ። ቆይ እና ለዚህ ነበረ በስልክ እያለቀሽ ያወራሽ እንዴ? እና ባለቅስስ ማልቀስ ሲነሰኝ፣ እንዴ፣ ባሌ እኮ ነው ውጭ ያለኝ። በዛ ላይ ደግሞ እኔ ሰውነኝ እበላለሁ፣ ጠጣለሁ። መታቀፍ አያምረኝም እንዴ? ቆይ እማዬ፣ ቀማመሰሻል እንዴ? እንዴት፣ እንዴት ነው ወሬ አዛፍር ትንሽ ዘና ላርግሽ ብዬ ነው ባክሽ። ይልቅ ስለዛች ስለነዋሚን ኑሐሚን አንድ ዜና አለ። እንደሱ ይሻላል። እሺ በይ ንገሪኝ፣ እስኪ ምን ተፈጠረ? ገና ከመጀመሪያውኑ አስደንጋጭ ነገር ያየሁት እዛ ቤት ስገባ፣ ሶፋው ላይ ሰው አስተኝታ ነበር። ተሰማም እዛ ተኝቶ መሰለኝ። የደረሰባቸው ምን የምሰው ነው ደግሞ ያስተኛችው? በእርግጥ ሰውዬው ጭንቅላቱን በጣም ተጎድቶ ነበር። ድሮስ ጤነኛ ቢሆን ከሷ ጋር ይተኛል እሺ ማየ የ አረ ቀስ፣ ወሬውን ያዝኩት እኮ ነኝ። ምን ያጣድፍሻል? እና ማ፣ ሰውዬው ተመቶ ፋሻ ጭንቅላቱ ላይ ጠቅሎ ነበር። ምን፣ ማን እንደመታው ገምች እስቲ። አጅሬ ኤርማያስ ነበር። ቆይ ቆይ፣ የወይዘሮ ዝናሽ ጓደኛዋለች? ግን የሆነ ሴት ናት። ታዳመች ሴት ሰምቻለሁ። ብቻ እሱ እንዳይሆንና እንዳይገርመኝ። ስለማን ነው እያወራሻለሽ? ስለ ዳግም ነው። የዛ ሴትዮ የጓደኛለች እንዴ? አዎ ዳግም ስትል ሰምቻታለሁ። እንደዛ እያለ ስጠራው ሰምቻለሁ። የሆነ ጤም ያለ ቆንጅዬ ልጅ ነው። ደሱ ነገር እራሱ ነው። እንዲ ቆይ ደግሞ ከእሱ ጋር በምን ተገናኘች? ለማንኛውም እኔ ግን ቆንጆ ጮማሪ አግኝቻለሁ እማዬ። እንደዚህ አይነት ቆንጆ ቆንጆ ጮማሪ ስታገኝ ግን ሳታሳድር ይንገርኝሽ። እና ምግቡንስ በላን፣ የሆነ ነገር አንጠጣም? እንደለፈውስ አንቺ የፈለግሽውን ነገር አድርጊ። እኔ ግን ይህንን ጮማሪ ለወይዘሮ ዝናሽ መናገር አለብኝ። እስከታም ፍሶሪ እንቆርጠኛል መቼስ ትረጅኛለሽ ሻም ወይ አረቀስ እንዲ ለወሬ ስትሮጭ እንዳትደፊ። ወይኔ ገነት እንደዚች አይነቷን ሾካ ካወለድኩ ማን አንተ እስኪና የሚጠጣ ነገር ታዘዘኝ። እንግዲህ አዲስ ቦታ አድርሽሻል። ምሳ እንግዲህ አብረን ብበላ ደስ ይላል። እንዴ ነው ሸበላው፣ ከኔ ጋር ምሳ ለመብላት ትንሽ የቸኮል ካልመሰለም፣ እንክብካቤም በጣም አበዛብኝ። ኧረ ምሳንስሽ። ቆይ ግን እንዴት ነው ይሁን? እስከዛ ያልታየ እኔ ማ ከዛሬ ነገ ታይኛለህ ብዬ ብዙ ለፈው። አሁን ግን ለሱ ትንሽ ጊዜ የረፈደ ይመስለኛል። ግድ የለሽም፣ መቼም ቢሆን ማትቆጭበት አንድ ድርብ ጫስ። ግን እኮ በባለፈው እኔ በንግግር ይጎልቼ ነበር አንተ ስኔን ለመጉዳት ለመግባት ቢሆንስ? የቀረብከኝ በአንቺ የተነሳ ነው ራስህ የተጎዳሁት። አይበቃም? ለምን ሲባል አንቺ ነው ጎዳሻለሁ። በነገራችን ላይ አንድ ማቀው ክለብ አለ። ለምን ዛሬ እዛ መሄድ? የምር ነው? ግን እኮ እስከ ዛሬ ክለብ መውጣት እንደማትወድ ነበር ማቀው። እንግዲህ ከዚህ በኋላ አዲሱን ነው እርሜ። ተለማመጆ በልበል፣ ወረድበት። አንተና ጨዋታ አልቅብኝ። እንግዲህ ወጥመድ ውስጥ የገባሽ አይገርም። ቆይ ዳግም፣ ስለ አባትህ ግን እንደዛ እያለቀስክ ስላወራ እኔ መጎዳ ይመስላል። አንቺ ሰው መጉዳት እንጂ ስለመጎዳት የምታውቂው ነገር አለ እንዴ? እሺ፣ በአንድ ነገር እንስማማ። እኔ አባትህን ከእስር ቤት ላስወጣለሁ፣ በዛው ለሁለታችሁ መቋቋም የሚሆን ነገር ነገር ላድርግላችሁ ለኔም ማንም ሰው ጉዴን ሳይሰማ አንተም ከዚህ ሄድ። ቆይ አንቺ መንግስት ነሽ እንዴ? የተፈረደበትን እስረኛ እንዴት ብለሽ ነው የምታስወጪው? ዳግም አንተ ምልህን ብቻ አድርግልኝ እንጂ ስራውን ለኔ ተው። በቃ እንዲሁ እንደ ዋዛ ከቤት አስወጥተሽ እየጣልሽኝ ነው። ከፈለክ ዳግ አንድ ተከራየ ቤት አለ እሱን ላስለቀቅላችሁ። አንተና አባት እንደፈለጋችሁ በነፃነት መኖር ትችላላችሁ። እዚህ ቤት የመኖር ሀሳቡን ግን ከአይምሮ ዋቃ። ቆይ እዚህ ቤት ለመኖር ሌላ ምክንያት ቢኖረኝ ያው ሊያቀረብሽ ሊማማሊያ ተደምሮ ሁሉንም የማይተካው አንድ ምክንያት ቢኖር እኮ ምንድነው? እሱን ሲደርስ ታየዋለሽ። አንቺ በርስን ተለጥፈሽ እያዳመጥሽ ነበር? አይ የምትሉትን እየሰማሁ ሳይሆን፣ እትዬ የምነግሮት አንድ አስደንጋጭ ዜና አለ። ምንድን ነው ደግሞ አያልቅብሽ? አይ እሱ እንኳን እንደዚህ በቀላል አይነገርም። ምን ያስፈልጋል? ምን ልጨምራት? ወለይኩ ወና ምሩም ሁሉም ነገር ቆንጆ ነው። ወይዘሮ ገነት ውስጥ ስራ ስለያዝኩ ነው። ከፈለጋችሁ ጥሩ፣ ችግር የለው ይልቅ፣ ወደ ስራ ሲል ተስዬ፣ መድኃኒትን ላምጣልህ? ሰዓት እኮ ደረሰ ነው። አሚ ሰጣኝ፣ ወስጃለሁ። ከሆነ ጥሩ። እሺ በሉ፣ እሺ። ተጫዋቱ ማን ቢት? ልጅ ተስዬ፣ አይ፣ በልጅስ አድሎኛል ብለህ ነው? ብቻ

እንዲሁም ለእርሱ አልናገርም ብዬ ነው እንጂ ዳግም እዚህ ቤት ከመጣ ጊዜ ጀምሮ ኑሐሚን ማያት አስተያየት ልክ አልነበር። ቆይች ልጅ ምንድነው የምትፈልገው? ከናሁም ጋር ሳለያ ያያ ጭራሽ ዞራ ወደ ዳግም ትምጣ። ደግሞ እኮ የገረመኝ በእጮኛ ማስደብደባ። እርግጠኛ ኔ ኤርሚያስን ለማስቀናት ብላ ነው ከዳግም ጋር እየታየች ያለች። አሁንስ ልኳን አልፋለች። እንዴት አድርጌ ደምን ባንደማስለቅሳት ነው ያውቃለ። ይልቅና ሽማግኝ ትፈልጋለሁ ስልኳን ስጭ። ምናልባት እያስቸገራት ከሆነ ህጉ መጠቀም ይችላል። እንግዲህ እያስቸግረኝ ነው ነው ምትለው። እውነትውን ማን አውቆት ብለህ ነው? ኗሚ መቼም ቢሆን አትዋሽ። የዛን ወጥጤ ጉዳይ ለኔቱ እባክህ። በዛ ላይ አንተ ብዙ ስራ ያለብህ ሰው ከሆነ በዚህ መጨነቅ አለብህ። ለእኔ ከቤተሰብ የሚቀር ምንም ነገር የለም። እናንተ ማለት ደግሞ የኔ ቤተሰብ ናቸው። ሌላው ነገር ወይዘሪት ኤሚ አንቺን ማጥመድ ለእኔ ልክ ሙዝ የመላጥ ያህል ቀላል ነበር። በእርግጥ ለብዙ ነገር ታስፈልግኛለሽ። ለጊዜው ግን የገንዘብ ምንጭ ከሆንሽ በቂ ነው። ከዚያ ራስሽን በፍጹም እንድታገኘው አይደለም ልታስቢው፣ ከማጠበቂ ቦታ ታገኘዋለሽ። ያ ደግሞ አንቺና እናትሽ ለኑሐሚን ላሳያችሁት ንቀት ሲያንስ እንጂ አይበዛብሽም። ዛሬ በጣም ዛሬ ነው እንዴ? ማማሪ ታየ ከዚህ በፊት እኮ ከዚህ በላይ አምሮብኝ አውቃል። እሺ፣ በቃ ዛሬ ገና ነው ወይኔ፣ ተከፈተው ልበልሽ። አሁንስ ደስ አለሽ? ባይሆን ደስ ያስኬዳል። ክለብ ከሜዳችን በፊት ግን ትንሽ ምግብ ነገር አንበላ። ሰዓት እኮ ገና ስላልመሸ ብዙ ነገር ማድረግ እንችላለን። አታስብ እንጂ ውዱ። አይ እ ብዙ ነገር ስትል ለምሳሌ? ለምን እኔ ቤት ምግብ ነገር አላበስልሽ? በዛውም ወይን ትቀምሸዋለች ማብሰሉ ላይ ማጎበዝ እንደሆን ታስታውቃለህ፣ ግን አይሆንም። ለምን? አሁንም አላመንሽኝም ማለት ነው? በነገራችን ላይ ግንኙነታችንን ቤተሰቦችሽ እንዲያውቁ አልፈልግም። ያማል እንዴ? እኔስ እንዲያውቁ መፈልግ ይመስላል። ቆይ ግን ግንኙነታችን ስትል አልገባኝም። ገና ከአዲስ ጀምረን ጊዜ ከምናጠፋ ካቆንበት ብንቀጥል ምን ይመስል? ሹፌር መኪናውን ተነደው። እሺ በደስታ ወደ ዘንዳው ካንተ ቤት ውጭ ከሆነ የትም ይመቸኛል። ይቻላል። እሺ ወይዘሮ ገነ ነ እዚህ ጋር ነው። አላየሽም እኮ እኔ ነገር አልፌ ክልኝ ነበር። እንዴት ነሽ? ደህና ነኝ። እንዴት ነሽ? ኤዱ እኮ ትፈልግሻለች ብላኝ ነበር። በሰላም ነው የፈለግሽኝ? እኔ የምልሽ? ለኤደን የሆነ ነገር ነገርሻት ነበር አይደል? እንዴ ይሄ ልጅ፣ ይሄ አናቱ ላይ ፋሻ ተጠቅሎ ያየሽው ልጅ ነው አይደል? በትክክል ራሱ ነው መልኩ መቼም አይጠፋኝም ወይዘሮ ገነት። በደንብ እርግጠኛነት ይፈልጋለሁ ይፈልጋለ። አረ እርግጠኛ ነኝ እንዴ። እንዲያውም ያ ኤርሚያስ ልጁ መትረፍ አለመትረፉ ሊያረጋግጥ ቤት መጥቶ ነበር። ይሄን አባት አሁን ግን እንዴት ነው ኑሐሚን? ለኤርሚያስ በሞትና በህይወት መካከል ነው ስትል ሰምቼ ነበር። ያቺ ማትረባ አፏ ሞልታ እንደዛ አለች። በጉድሉ አፏ ነው እንጂ እቺ ጭራቅ። ልጁ የእርሶ ዘመድ እንደሆነ ነግራኛለች ወይዘሮ ገነት። ምነግርሽን ነገር በደንብ ስሚ። እንዴ እውነት ይሄ ሁሉ ብር ነው? እንደውም ይሄ ቀብድ ነው። ስራውን በደንብ ከሰራሽልኝ የዚህ ነጥፍ ሰጥሻለሁ። ስራው ግን ምን ቢሆን ነው? ይኸውልሽ ወይዘሮ ገነት፣ ይህን ኪኒ ለኑሐሚን በሻይ ወይ በሌላ ትኩስ ነገር ትሰጫታለሽ። ምን የምን ኪኒን ነው? መርዝ እንዳይሆን ብቻ። አታስቢው፣ መርዝ አይደለም። በሆዷ ያለውን ጽንስ እንዲያወርድ የሚያደርግ መድሃኒት ብቻ ነው ልጁ ልታስወርጂ? ወይዘሮ ገነት ልጇ ላይ እንጂ እሷ ላይ ምንም ጉዳት የሚያደርስ ነገር አይደለም። ምን ነው? ስራውን ሰርተሽ ስጨርሺ ህይወትሽን የሚቀይ ገንዘብ ማግኘት አትፈልግም እንዴ? አረ እንዴ እሱማ እፈልጋለሁ። ስለዚህ ስራሽን በጥንቃቄ ጨርሽና ቀሪ ገንዘብሽን ውሰጂ። ስለ እሱ ምንም አታስቢ። ስራውን እንደተሰራ ቁጠር። ጨርሰናል። አሁን ግን ደግሞ ጥሩ ዜና ከአንቺ እጠብቃለሁ እዚህ ደግሞ ምን ትሰራለህ? ደህና ነህ ወይ የሚለው አይቀርም? እሱንም አያየው ነው። እንኳንም የከፋ ነገር አልተፈጠረ። ቆይ እዚህ ምንድነው የምታደርገው? ለምን አትሄድም? እዴ? ቀስ በይ እንጂ። በቃ ለኔ ብለሽ ሆስፒታል ሆስፒታል ስለተንከራተትሽ ላመሰግንሽ ነው የመጣሁት። ምስጋናህን ተቀብያለሁ። አሁን ከዚህ ሂድ። እዴ? አረ ተረጋጊ። እያወራሽ ያለሽ እኮ ከበሽተኛ ጋር ነው። ስትፈልግ ቆመ መዋል ትችላለህ? እስካሁንም እያወራሁ ያለሁት እዚህ ድረስ አክብረኝ ስለመጣ ነው ከዚህ በኋላ ግን እዚህ አካባቢ ባገኘ፣ ወይ ላባዬ ወይ ላቶ ነው ነገሩ። ከዚህ ጥፋውን እ ለካስትና ደጂ እንደዚህ ኃይለኛ ነች። ደስ ይላል። ይቺ የማትረባ ቅሌታም አሮጊት እንዴት አድርጋ ብታስበኝ ነው ልጄ ላይ መድኃኒት እንዳደርግ የምታደርገኝ? አንቺ ደግሞ ምን ሆነሽ ነው እንዴ? ይቺ ላይ እኮ ሚስትናታ ወይዘሮ ዝናሽ እዚህ መታ ነበር እንዴ? አረ ምጣት ያንጣባት። ደግሞ ምን ልትሆን ነው እዚህ ቤት የምትመጣው? ዛሬ ከኤደን ስልኬን ተቀብላ ደውላ ጠራችኝና የሆነ ኪኒ ሰጠችኝ። የምን ኪኒ? ልጅ የሚያስወርድ ኪኒ ነው ብላኛለች። ምን እንዳደረግ፣ ካባላውቅ እቺ ሴትዮ የአንቺን ልጅ ለማስወረድ ፈልጋ ነው። ደግሞ እኮ ገንዘብ ልስጥሽ አለችኝ። እኔ ግን አልፈልግም አልኳት። ውሸትሽን ነው አይደለም የምታወሪው? መጀመሪያም እዚህ ቤት መግባቴን አውቃ ስጠራኝ ለተንኮ እንደሆነ ገምቼ ይኸው በስልክ ይቀድቸል ሌላ ትኩስ ነው። መርዝ እንዳይሆን ብቻ። አታስቢ፣ መርዝ አይደለም ያለው ት እንዲያወርድ የሚያደርግ መሪት ብቻሶል ወይሮበትልላእእላ ዳት እደርስገአራሰርቶች ጨር ይወየሚገለ ቆይ ግን የዚህ ሴትዮ ክፋት መቼ ነው የሚያበቃው? ክፋት ለማንም አይበጅም። እኛ እንኳን ስራች የሰብ እዚህ ቤት ምን ተፈጥሮ ነው ችግር አለ አይነት አውሬ ሰው እውነቴን ነው ያችን ጭራቅ የሆነ ሴትዮ ገላታለሁ። እየጠየኳችሁ ከሆኑ ችግር እንዴ ምንድን ነው የተፈጠረው? የጓደኛዬ ሚስት ናታ ይቺ ዝናሽ የሚሏት ወይዘሮ ዝናሽ ደግሞ ምን አደረገች? የልጅ ማለቴ የልጅ ልጃችንን ለማስወረድ መድኃኒት ሰጠችኛ ኛ እንዲህ። ቆይ አሁን አንተ ይሄን ታምናለህ? ምን ይቺ እርጉም ይሄን ካደረገች የመጨረሻችን ነው የሚሆነው። እንግዲህ እውነታው ይሄ ነው አድርገዋለች። ቆይ ኗሚ ወዴት እየሄደች ነው ያለችው? ወደ ዝናሽ ጋ ይሆናለ የምትሄደው። ተዋት፣ ይቺ እርኩስማ የእጇን ማግኘት አለባት። እባክሽ ገነት፣ የሆነ ነገር ሳታደርግ ብንከተል። አድርግ ይሻል። ምንም አታደርግም። ተዋት። ቢያንስ ላቷ ይሁን የሚስቱን ተንኮል ብትነግረው ነው። ከአሁን በኋላ በልጅ ቀልድ አላውቅም። በእኔና በኤደን የተሰቃየችው ይበቃታል። ነው ብለው ሁሉ እሱ እንደዚህ የምትንቀጠቀጭ? ያው ለማክበር ብዬ እኮ ነው፣ የእኔ ልጅ። አንቺም እኮ የራስሽ የሆነ ክብር አለሽ። ይህን ያህል ደግሞ እንደዚህ መሆን አስፈላጊ አይደለም። አይጋሽ ሁሉም ሰው እንደርሱ ያስባል ብለው ነው። ለመሆኑ ግን ከአባትሽ ጋር ትደዋውላላችሁ? ሲጀመር ሲጀመረ እኔ ማናገር አይደለም በይኑ እንኳን ማየት አይፈልግም እ መቼም እናትሽ እዛ ቤት እንደገባች ሳትሰሚ አትቀሪ። እኔ እንኳን ልግባ ብለው ልሄ የማታስገባኝ ለመጨረሻ ጊዜ ሁላችሁም እርቅ እንድትፈጽሙና አንቺ የሚያጠፋሽ ነገር ካለ ይቅርታ እንድታያቸው አስቤያለሁ። በእኔ በኩል ሁለቱንም እግራቸው ስር ተደፍቼ ይቅርታ ለመጠየቅ ዝግጁ ነኝ ጋሼ። ተባረኪ። ነች ጥፋትን አምኖ ይቅርታ መጠየቅ በራሱ እኮ ትልቅነት እኮ ነው። አንድ ያለች የሚያስተዋሽ እኮ እሷ ናት። ትሰሚያለሽ ኑሐሚን፣ ወይዘሮ ዝናሽን ክፋት ልትነግራት እሳት ለብሳ እሳት ጎረሳ እየመጣች ነው። ወደ እሱ ምን ምን ነው? ሰላም አይደለም? አይ ደህና ነው። ዝም ብዬሽ ነው። እያልኩሽ ነገር በደንብ አስበት። ከማንገር እያወራሽ ነው። አናግሪኝ እንጂ እባክሽ። ሰውዬው ነው። ቆይ ምን ነው? እኔ እኮ ለምን እንደፈለግሽ ለማወቅ ደውላለሁ ብዬ ጊዜ አጥቼ ነው። አሁን የኖሃሚንና የተሰማ ልብ ለማሸነፍ ችያለሁ። በእነሱ ቤት አሁን እኔ ታማኝ ሰው ነኝ። እማዬ መቀባጠሩን ትሽ፣ የተፈጠረውን ነገር ንገሪኝ። እንዴ ምን አስቸኮለሽ? ኖሃሚን እዛ ውስጥ መጣ ተሰሚ የለም። መቼም በዚህ አካሄዷ ያችን ሴት አንቃ ነው ምደፋት። አሁን ደግሞ ይበልጥ የተፈጠረው ነገር ለማወጓጓ አልነግርሽ እንዳሁ ወሬኛ ቆንጆ ምግብ ነበር ዴ አሁን በቃ ስራ ከጀመሮ ወዲህ ከኛ ጋራ ማህደ መቅረብ አቆመው ማለት ነው እንግዲህ።